ጤና ይስጥልኝ። ሰላማችሁ ጤናችሁ በያላችሁበት ብዝት ክት ይበልልኝ እያልኩኝ ዛሬ ይዤላችሁ ወደ መጣሁበት አጠር ያለ ሀሳብ እገባለሁኝ። እንድናወራበት የፈለኩት ሶስት መልካም ስለሆኑ ልማዶች ነው። እኔንም ሌሎችንም ብንጠቀመው እጅግ በጣም የሚረዱና መልካም የሆኑ ነገሮች ላይ ነው የማተኩረው። ስለዚህ በዚህ መሰረት እነዛ ነጥቦች እኔ አወራለሁኝ፣ እናንተም ይህንን ቪዲዮ ላይክ በማድረግ እንድትጀምሩ እንደዛው ቤተሰቦች ያልሆናቸው ሰዎች ሰብስክራይብ በማድረግ ቤተሰቦች እንድትሆኑልኝ ስል ከወዲሁ እጠይቃቸዋለሁ። ወደ ሀሳቦቹ ልግባ። የመጀመሪያው ብንለማመዳቸው፣ እርግጥ ነው እጅግ በጣም ብዙ ነገሮች ልማዶቻችን ብናደርጋቸው ወደ ሕይወታችን ብናስገባቸው መልካም የሆኑ ልንጠቀምባቸው የሚገቡ ነገሮች ብዙ አሉ። እኔ ሶስቱን ነው የማነሳው ስለዚህ እነዛን ሶስቱን ነገሮች አወራበታለሁ። የመጀመሪያው ስለ ስሜቶቻችን ነው ማወራው፣ ለስሜቶቻችን ታማኝ መሆን። እነዚህ በጥሩም በመጥፎም ጎኑ የሚታዩ ናቸው። ለስሜቶቻችን ታማኝ የምንሆንባቸው ጥሩ የሆኑ ጎኖች አሉት፣ መጥፎ የሆኑ ጎኖች አሉት። እስቲ ሁለቱንም ቀንጨብ አርጌ ላውራ። መቼም ስሜቶቻችን የሚገለጹት አንዱ በምናየው በምንሰማው በአንደበታችን በሚወጡ ነገሮች ነው። እናም ታዲያ የምንሰማቸው ነገሮችን ሁሉ መቆጣጠር አንችልም። ነገር ግን ወደ ውስጣችን የምናስገባቸውን ነገሮች ግን ልንቆጣጠራቸው እንችላለን። ማለት ውስጣችንን እንዲዋህዱ፣ ከኛ ጋር እንዲኖሩ፣ እንዲሰለሰሉ የምናደርጋቸውን ነገሮች እንመርታቸዋለን እነዛም በጆሯችን የገቡ በአይናችን ያየናቸው አልፎም ተልፎም እኛ ራሳችን በአንደበታችን የምንነዛቸውና የምንዘራቸው ፍሬዎች ወደ ህይወታችን ውስጥ ቦታን ይዘው የሚቀመጡና እኛን ምንድን ነው የሚባለው እኛን የሚያራምዱ ነገሮች ናቸው፣ በመልካምም በመጥፎም ጎን ማለት ነው። ስለዚህ የምንሰማውን ነገር ሁሉ መምረጥ ባንችል እንችል እንኳን ወደ ውስጣችን የምናዋህደው መቼም ጆሯችንን ደፍነን አይናችንን ጨፍነን አፋችንን ሸብበን አንዞርም። ራሳችንን መቆጣጠር ስሜታችንን ግን መቆጣጠር እንችላለን። እሱም እንዴት ነው? ያየነውንም ይሁን የሰማነውን ወደ ውስጣችን ስናስገባው በመልካም ጎኑ ልናዋህደው፣ ልናመሳጥረው፣ መልካም ልናደረገው እንችላለን። አንዳንዱንም በመተው ወደዛ በማለት ምንድነው ነው የሚባለው ግድ ባለመስጠት ችላ በማለት በእነዛ መንገዶች ውስጣችንን እንዳይቆጣጠሩት ከኛ ጋር እንዳይዋህዱት እናደርጋለን። አንደበት ደግሞ እጅግ በጣም እኛነታችንን የሚገልጽ ትልቅ ነገር ነው የምናወጣውም ይሁን መልካም ነገርም ይሁን መጥፎ ነገር እኛ ህይወት ላይ ትልቅ ተጽዕኖ ያለው አንደበታችን ነው። ስለዚህ አንዳንዴ የምንናገረው ነገሮች መልካም ካልሆኑ፣ ጥሩት ካልሆኑ፣ ስለ እኛ ሆን ስለ ነገሮች፣ ስለ ሰዎች፣ ስለ ሁኔታዎች ዝምታ መምረጥ ትልቁ መፍትሄ ነው። ከዛም አልፎ ተልፎ ደግሞ የምንናገረውን ነገር መምረጣችን ለሰው ብቻ ሳይሆን በጣም ትልቁ ጥቅም ለራሳችንም ስለሆነ ማለት ነው። ሰዎችን ስንሰድብ፣ ሰዎችን ስንዘልፍ፣ ስለ ሰዎች ትችት ስናወራ፣ ሁሌ ነቀፌታ ስናወራ፣ ሁሌ ታዛቢ ገምጋሚ የመሳሰሉትን ጥሩ ያልሆኑ ነገሮችን ስናወራ በአንጻሩ ለኛው ያንን ነገር እየመለስንና እየሰበሰብን ነው የሚሆነው። ስለዚህ ለነዛም ነገሮች ትኩረት ልናደርግ ይገባና በጎ የሚናገሩ አንደበቶች ትርፉ ጥቅሙ ለራስ ስለሆነ ማለት ነው። ይሄ የመጀመሪያው የስሜቶቻችንን የምናስተናግድበት መልካም ልማድ ነው። ቀጥሎ ስሜቶቻችንን የምናስተናግደው ደግሞ እንዲሁ ከራሳችን ጋር ከውስጣችን ጋር በሚሰማ ንዴት፣ ብስጭት፣ ጭንቀት፣ ሀሳብ፣ ህመም፣ ደስታ የመሳሰሉ ነገሮቻችንን ከሰዎች ጋር በምናጋረበት በምንናገርበት ወቅት ነው። ብዙ ጊዜ ልማድ ሆኖብን ደህና ሳንሆን ጥሩ ስሜት ሳይሰማን ሲቀር መልካም ነገር ላይ ሳንሆን ስንቀር እንኳን ደህና ነኝ ጥሩ ነኝ እያልን በፊታችን በጥርሳችን የምንሸፍናቸው ብዙ ህመሞች፣ ብዙ ደስ የማይሉ ስሜቶች አሉ። እርግጥ ነው የሚሰምኑን ስሜቶች ያለንበትን ሁኔታ ደና አለመሆናችንን ለሁሉም ሰው መቼም አንዘረዝርም አንዘከዘክም ግን የኛ የምንላቸው ምርጥ ጥሩ ሰዎች አሉ። ችግራችንን የሚረዱልን፣ የሚሰሙልን፣ የሚጋሩን፣ የሚያግዙን ሰዎች አሉ። ሌላው ቢቀር መፍትሄ ባይሰጡን እንኳን የሚያዳምጡን፣ የሚያውቁልን ሰዎች ማለት ነው። ድሮ እናቶቻችን ብዙ ጊዜ የሆነች የሚናገሯት ቃል አለች። እኔ ማንም አይረዳኝም፣ እኔ ማንም አያውቅልኝም የሚሉት ማለት ነው። እና ሰዎች እንዲረዱን፣ እንዲያውቁልን እንፈልጋለን። እያስተናገድን ያለውን ነገር እያለፍንበት ያለውን ነገር ህመም የሚሆን ችግር የሚሆን ጥንካሬ የሚሆን ብርታታችንንም ብቻ፣ እነዛን ስሜቶቻችንን ሰዎች ሁኔታዎቻችንን እንዲረዱን እንዲያቆልን እንፈልጋለን እና አንዱ የእገዛ መንገድ ነው። የእኔ የምንላቸው ሰዎች ደህና ለመሆናችንን እያሳለፍን ያለነውን ነገር፣ እንደዛውም ደስታችንንም መካፈላቸው ራሱን የቻለ መልካም እርዳታ ነው። ደስታችንን ስናካፍለው እንደሚበዛልን ሆኖ ሁሉ ህመማችንንም ችግራችንንም ስናካፍለው ደግሞ ይቀንስልናል። ይሄ አንዱ ህግ ነው። ስለዚህ ያን ያህል በጣም ጠንካሮች ነኝ፣ ብቻዬን ነው እንትን የምለው ሰዎች እኝንኝን ነገሮችን እንዲያቁብኝ አልፈልግም፣ የኔ ለምንላቸው ሰዎች ይሄ ለራሳችን ንፉግ መሆን ነው። ህመማችንን፣ ስቃያችንን፣ መጥፎ ያልሆኑ ስሜቶቻችን ደህና ለመሆናችንን ስለኛ ለሚገዳቸው ሰዎች መንገር እጅግ በጣም መልካም ነገር መሆኑን ልንለማመደው ለማመዳው ይገባል። መሸነፍ አይደለም መውደቅ አይደለም። እነዚያን ነገሮች ለእነዚያ ሰዎች ለምንወዳቸው ሰዎች ማጋራት እና እናቶቻችን እንደሚሉት እኔ ማንም አያውቅልኝም ከማለታችን በፊት ያለንበትን ነገሮች ልናሳውቃቸው፣ ልንነግራቸው ለሚገዳቸው ሰዎች ለኛ ለምንላቸው ሰዎች ልናስረዳቸው ተገቢ ነገር ነው እና ይህንን ነገር ልንን ልንለማመደው ይገባል ለማለት ወዳለሁኝ። ምክንያቱም ደህና ነሽ ወይ ደን አይደለሁም። ምን ሆነሻል? ስሜቴ ጥሩ አደለም፣ እንደዚህ ነው እንደዛ ነው። ቢያንስ ተጨማሪ ችግር አይሆኑብንም። እነዛ የሚወዱን ሰዎች ከቻሉ ይረዱናል፣ ካልቻሉ ደግሞ እንዳልኩት ተጨማሪ ችግር አይሆኑብንም እና እኝን ነገሮች ልንለማመድ ለማመድ ደና ደን አደለውም ጥሩ ሳይሰማን ሲጋር ጥሩ አይደለሁም ማለትን ልንለማመድ ይገባል። በሁለተኛ ደረጃ ቆንጆ ልማድ ነው ብዬ የማጋራቹ ደግሞ ምንድን ነው አእምሯችሁን አላስፈላጊ ከሆነ ጉዞ ልንገታው ይገባል። አእምሮ ካልተገታ ልጓም ካልተበጀለት ካላስተካከል ነው መቆሚያ የለው ማለት የፈለገውን ያስባል እንደፈለገ የሚለውን ነገር ቢኖር አእምሮ ነው። እኛ ካላስተካከል ነው ማለት ነው ወደኋላ ይሄዳል፣ ወደፊት ይሄዳል። ብዙ ነገሮችን ያመሰቃቀላለሁ ያስተካክላልም ማይምሯችን ማለት ነው። ስለዚህ ላይምሯችን ልጓም ልናበጅለት ለእሳብ ለሀሳቦቻችን ለምኞቻችን ቤቻችን ላይ አንዳንዱ ነገር ባይሆን እንኳን ቢያንስ በቻል ነው ሁሉ አይምሮ እንደፈለገው ሲፈረጥጥ እንደፈለገ ጥሎን ሲሄድ ልንገታ ይቀባል። ምክንያቱም ይህ ራሳችንን የሚጎዱ ነገሮችንንም ስለሚያቅፍ ማለት ነው። አሁን ላይ በጣም በጆሯችን የሚገቡ ብዙ ነገሮች አሉ፣ የምንሰማቸው ማለት ነው። እንደ መነቃቂያ የሚሆናሉ ተብሎ በአእምሮክ የፈለግከውን ያህል አስብ፣ እንዲ እንዳገኘክ አስብ፣ እንደዚህ እንዳገኘክ ይሰማክ፣ እንደዚህ ይሰማ፣ እንደዚ ይሰማክ፣ አእምሮህን ሙላው፣ ልብህን ሙላው። እጅግን ባዶ ማለት ነው። አእምሮ ይሞላል፣ ልብ ይሞላል። ወደ ህይወታችን ስናመጣው ባዶ ይሆናል እና እንደነዚህ አይነት ሀሳቦችን ይነገሩናል። ታዲያ የኛም አይምሮ አሁን ካለንበት ዛሬ ላይ ካለንበት ነገር አንጻር ሳይሆን ሩቅ በመገዝገዝ እጅግ በጣም ውስጣችንን እኔ ያመሰቃቅልብናል። ከዛ ወደ ብስጭት እንመጣለን። ለምን ይሄ ያሉነም፣ ለምን ይሄ ያሉነም። የሆነ ያህል ጉዞ ነው የምንጓዘው፣ ስንመለስ ግን እንዳልኩት እጃችን ላይ ምንም ሳይኖር ሲቀር እንደውም ተስፋ ወደ መቁረጥ ወደ መበሳጨት፣ ጥሩ ወዳልሆነ ነገር ውስጥ እንገባለን። መልካም መልካም ነገሮችን በጎ በጎ ነገሮችን ማሰብ እጅግ በጣም የተሻለ እና መልካም ነገር ጥሩ ነገር ነው። እሱ ላይ ምንም ችግር የለብኝም፣ አልቃውመው። ነገር ግን ስናስብ ዛሬ ላይ እየሰራን ዛሬን እያየን እየኖርን፣ ዛሬን ሳንኖር መቼም ነገን ናፋቂዎች በመሆን ብቻ እንትን አንልም ማለት አንሻገርም እና ስለዚህ ዛሬ ላይ ያሉንን ነገሮች እየሰራን እያጣጣምን እየኖርን ነው መሆን ያለበት፣ እንጂ እጄን እግሬን አጣምሬ ቁጭ ብዬ እጄን ዘርግቼ ብቻ መልካም መልካም ነገሮችን ብቻ ስለተመኘሁኝ የሚዘንብልኝ ነገር የለም። ያን ያህል እኛ የፈጣሪ የስዕለት ልጆች አይደለንም። ሌላው እየለፋ እየተጋ ላቡን ጠብ እያረገ እየሰራ እሱ እንደዛ የሆነ እኔ ላይ ብቻ የሚዘንብልኝ ነገር የለም። እኔም ልሰራ፣ ልለፋ፣ ልተጋ ለሐሳቤ ለምኞቴ እርምጃዎችን ላደርግ፣ ልንቀሳቀስ ይገባኛል። በምኞት ብቻ የሚገኝ ነገር የለም። ተስፋ ለራባው ሆድ አንድ ዳቦ የመሆን ዕድል የለውም። ተስፋ መሆን የሚችለው ተስፋና የነገን ለነጋችን መልካም ስንቅ ነው መሆን የሚችለው እንጂ ዛሬ ላይ ሊያጠግበን የሚችል ነገር የለም። ተስፋ መልካም ነገር እንደሆነ ሁሉ ማለት ነው። ተስፋን የሰጥ አምላክ የታመን እንደሆነ ሁሉ ያ ተስፋችን የሚሆነው ግን ለምንሰራ፣ ለምንጥር፣ ለምንሄድ፣ ለምንጓዝ ቢያንስ ለህልማችን የሆኑ የሆኑ ነገሮችን በየዕለቱ በየጊዜው እያደረግን ካለን እንጂ ቁጭ ብለን ተኝተን ስላሰብን ስለተብሰለሰልን መልካም ነገር ይዝነብልኝ ስላል ራዕይ ብቻ እያየን የሆነ ነገር እያየን የሚዘንብልን ነገር የለም። እንደዛ ለመሆን ወይ ሌባ ወይ ቀማኛ መሆን ይገባናል፣ ወይም ሌሎች ነገሮች መሆን ይገባናል እንጂ ዝም ብሎ የሚዘንብልን መና የለም። እኛም ልንለፋ ልንሰራ የግድ ስለሆነ ማለት ነው። እና ይሄ አይምሯችንን እላፊ ከሆኑ መልካም ከሚመስሉ እንደገና ወደኋላም እያየን ያለፈውን ነገራችንን እያየንም መጥፎ የሆኑትን ነገሮች በማሰብ በመብሰልሰል በመጨነቅ አይምሯችንን ወጥረን ዛሬ ላለመኖራችን እንትን ልናደርገው አይገባም፣ መሳሪያ ልናደርገው አይምሯችንን አይገባም። ለዛም ነው ምን እናበጅለት ይገባል የምለው ይምለው ማለት ነው። በጎ በጎ ነገር ማሰብ፣ መልካም መልካም ነገር ማሰብ፣ ለራሳችን ለሕይወታችን፣ በዙሪያችን ላለውም ለሀገርም ለአለምም ጥሩ ነገር ማሰብ፣ መልካም ነገር ማሰብ እጅግ በጣም ጥሩ ነው። ከምንናገራቸውም ነገሮች ጀምሮ ከምናስባቸውም በውስጣችን ከምናመላልሳቸውም ነገሮች አንጻር በጎ በጎ ነገር ማሰብ እጅግ በጣም የተሻለ እና መልካም ነገር ነው። ግን ምንም ነገር ሳናደርግ አይምሯችንን ዝም ብለን በመጠቀም ብቻ በሀሳብ ብቻ የሚመጣ ነገር እንደሌለ ልናይ ይገባል። እርቦኝ ውሃ ጠምቶኝ ውሃ እየጠጣው ነው በቃ ዳቦ እየበላው ነው ብዬ አይኔን ጨፍኜ በማሰቤ በማሰላሰሌ ብቻ አልጠቅምም። እንደዛ የሚቻል ከሆነ እስቲ ሞክሩትና ለእኛም አሳውቁን። ከዛ ባሻገርም በርዷችሁ ወይንም ደግሞ ራቁታችሁን ሆናችሁ ሀያ አራት ሰዓት ዝናቡም ፀሐዩም የተፈራረቀባችሁ እኔ ለብሻ አለው ልብስ ለብሻ አለው እያላችሁ ብቻ ራሳችሁን ልትከላከሉት ከብርድም ከፀሐዩም ቀጥሎ ልትከላከሉት አይቻልም። ያኔ ብርዱ ሲጠብሰን፣ ያኔ ፀሐይዋ ስትጠብሰን ልዩነቱን እናያለን። አንድ የሆነ ጨርቅ መልበስ እንዳለብን ማለት ነው። ስለዚህ ይሄ በአይምሯችን የምንሻገራቸውም ነገሮች እንደዛው ናቸው። ልጋም ካላበጀንለት፣ መንገዱን ካላስተካከልነው በማሰብ ብቻ የሚገኝ ነገር የለም። እየሰራን እያደረግን የምናስባቸው ነገሮች ግን ምን ጥርጥር የለውም፣ የጊዜ ጉዳይ እንጂ ይሳካሉ። የልፋታችንን ዋጋ የላባችንን ዋጋ ማግኘታችን የማይቀር ጉዳይ ነው። እንዳልኩትም የጊዜ ጉዳይ ነው የሚሆነው። ሌላው በሶስተኛ ደረጃ ብንለማመዳቸው መልካም ናቸው ከብዬ ካመጣሁት ሀሳብ ውስጥ አንዱ ደግሞ ምንድነው የምንፈልጋቸው ነገሮች ላይ ትኩረት ማድረግ የምንፈልጋቸው ነገሮች ላይ ብቻ ትኩረት ማድረግ የማንፈልጋቸውን ነገሮችን ከውስጣችን አውጥተን ከአንደበታችን አውጥተን መጣል። ዛሬ ደጋግሜ አንደበት አንደበት ብያለሁ፣ ይህንንም ያለ ምክንያት አላልኩም። አንደበት እጅግ በጣም ትልቁ አቅማችን ትልቁ ኃይላችን ነው እና ብዙን ጊዜ ቀናትን ጠብቆ የሚከፍለን ወደኛ የሚመጣው ወደ ሕይወታችን የሚገባው ነገሮች እንደ ቀልድም እንደ ዘበትም በአንደበታችን በታችን የወረወር ናቸው የምንላቸው ነገሮች ናቸው እና አንደበታችን እጅግ በጣም ወሳኝ ነገር አለው። ዛሬ ላይ ለምናደርጋቸው አሁን ላይ ለምንሰራቸው ነገሮች በአጠቃላይ በአንደበታችን የምናወጣቸው ነገሮች እጅግ በጣም መልካም ናቸው እና ዝም ማለት አንዳንድ ጊዜ ብቻ ሳይሆን አብዛኛውን ጊዜ፣ ለሰዎች ብቻ ሳይሆን ለራሳችንም ለሚጠቅሙት፣ ምክንያቱም ይሄ የአንደበት ነገር ወሳኝ ስለሆነ ማለት ነው። ስለዚህ ይህንን ካልኩ ዘንድ በሶስተኛ ደረጃ ያነሳሁት የምንፈልጋቸው ነገሮች ላይ ብቻ ትኩረት ማድረግ። በአጭሩ ለምሳሌ የሆነ ሰው ውፍረት መቀነስ ይፈልጋል። እናም ትኩረቱን የሚያደርገው ታዲያ ምግቦች ላይ ይሆናል እና እራት አልበላም፣ ምሳ አልበላም፣ ቁርስ አልበላም እየደጋገመ ለራሱ የሚለው ይሄ ነው። ለራሱ ብቻ ሳይሆን ለሰዎችም ውፍረት መቀነስ ስለምፈልግ ምግብ አልበላም፣ ውፍረት መቀነስ ስለምፈልግ ይሄንን ምግብ አልበላም። ውፍረት እሱ ጥሩ ነው እኮ ምግባችንን መቆጣጠራችን፣ የምናስገባውን ነገር መቆጣጠራችን መልካም ነው። ነገር ግን ያንን ስንደጋገመው በአንድም በሌላ መንገድ ራሳችንን የምናገኘው እኔም ገጥሞኝ ያውቃል፣ ያንን ነገር የምናገኘው ሆዳችን እስኪወጣ ስንበላ ነው። በልተን ነው የምንገኘው። ለምንድን ነው ያ የሆነው? ትኩረት እያደረግን ያለ ነው የማንፈልገው ነገር ላይ ነው። እሱ ምንድነው? ውፍረት ለመቀነስ ምግብ አለመብላታችንን ነው የምንፈልገው። በአንጻሩ ግን ውፍረት ለመቀነስ ስፖርት መስራት አለብኝ፣ ውፍረት ለመቀነስ እንደዚህ ማድረግ አለብኝ ብለን ሌሎች ለውፍረት የሚረዱ ምግብ አለመብላትም እኮ ይረዳናል። ግን እሱን አይደለም መደጋገም ያለብን። ቢያንስ አልበላም ከምንለው ነገር ውፍረቴን ለመቀነስ የምበላው ይሄንን ነው ብለን ለራሳችን ወስነን ያንን ነገር ብንደጋግመው ጥሩ ነው። የምናውረው ግን ስለማንበላው ነው ስለማናደርገው ነገር ነው እየደጋገመ የምንለው ስለዚህ ያ የሚረዳ ነገር አይደለም። የሚረዳው ነገር ውፍረት ለመቀነስ በቀን ውስጥ ሀያ ደቂቃ፣ ሰላሳ ደቂቃ ስፖርት መስራት አለብኝ ብለን ራሳችንን አይምሯችንን አለማምደን አለማምደን አለማምደን ቢያንስ ሀያ ደቂቃ ለአንድ ቀን ብንሰራ በሳምንቱ ሰላሳ ደቂቃ ልንሰራ እንችላለን። እንደዛ እያለን ሰዓታችንን እያሻሻለን ትኩረታችንን የሚያስፈልገን ነገር ላይ እናደርጋለን ማለት ነው። ይህንን ለምሳሌ ነው ያነሳሁት እና ሌሎች ነገሮች ላይም ቢሆን ሰዎች ላይም ቢሆን የምንገኝበትን ቦታ የምንሰራውን በህይወታችን የምናደርጋቸው የምንከውናቸው ብዙ ነገሮች አሉን እና ስለዚህ ትኩረት ማድረግ ያለብን እነዛ ለነዛ ነገሮች የሚረዱን ነገሮች ላይ ነው። ጥሩ ውጤት ማምጣት ከፈለግን ትኩረት ማድረግ ያለብን ጥናታችን ላይ እንደሆነ ሁሉ ሌሎች ስራዎች ላይም፣ በስራ ላይም ካለን ጥሩ ስራዎችን ለመስራት ትኩረት ማድረግ ያለብን የአለቃችን ጭብጨባ ላይ ወይም ለአለቃችን ማሸርገን ላይ ምናምን ሳይሆን ስራችንን እንዴት ባግባቡ መስራት እንዳለብን እኚህ የተለያዩ ነገሮች ላይ ህይወታችን ውስጥ ትኩረት የምናደርጋቸው ነገሮች እጅግ በጣም የሚገዙን የሚያስተካክሉን ጥሩ የሆኑ ልማዶች ናቸው እና የማንፈልገው ነገር ላይ ትኩረት ከማድረግ ይልቅ የምንፈልገው ነገር ላይ ትኩረት ማድረግ እጅግ በጣም ወሳኙ እና ምርጡ ቆንጆ ነገር ነው እላለሁኝ። ታዲያ ለዛሬ ያስቆላችሁ ቆንጆ ልማዶች ናቸው ብዬ ያሰብኳቸው ሶስቶቹ የመጀመሪያው ስሜቶቻችንን መቆጣጠር፣ ሁለተኛው ደግሞ አይምሯችንን ልጓም ማበጀት ለአይምሯችን ለእሳቢያችን ልጓም ማበጀት የሚለው በሶስተኛ ደረጃ ደግሞ ትኩረታችንን የምንፈልጋቸውን ነገሮች ላይ ማድረግ የሚለውን እነዚህን ገዢ የሆኑ ሶስት ቆንጆ ልማዶች እንደተጠቀሙበት ስል እናገራለሁኝ። ታዲያ እናንተም ይህ ቪዲዮ ለሌሎች መልካም ጥሩ ነው ብላችሁ የምታስቡ ከሆነ በአደራም ጭምር እንድታጋሩልኝ ስል እጠይቃለሁኝ። ከዛም አልፎ ተልፎ አስተያየት ሀሳባችሁን እንድትሰጡኝ ለእኔ ስለሚረዳ ሱ እንድትሰጡኝ ስል እየጠየቅኩኝ ፈጣሪ በነገራችሁ ላይ ሁሉ ይቅደም። ቸር ቆዩ።